በድናችን ላይ የዛሬው ማረጋ የጨመርክልን የአባቶቻችን የቅዱሳን አምላክ የኛም አምላክ እግዚአብሔር ሆይ፣ እናመሰግናለን። አሁንም በመካከላችን በደምታ ጥ የሆነውን ቃልህን እንድታስተምረው

ቸርነቱ የማይጎልበት ባለብዙ ቸርነት እግዚአብሔር አምላካችን በምሕረቱ እየደገፈ በቸርነቱም እየጠበቀ ከዚያኛው ዓመት ወደዚህኛው ዓመት ከትናንትናው ማለዳ ወደ ዛሬው ማለዳ ያሸጋገረን የባረከንና የቀደሰን እሱ ነውና ክብርና ምስጋና ለስሙ አጠራሩ ይሁን። ዛሬ እንደ ቤተ ክርስቲያናችን ሥርዓት አስተምህሮ ያብይ ጾም ስምንተኛ ሳምንት ላይ እንገኛለን። ስያኔውም ወሳና ተብሎ ይጠራል። ወሳና ማለት ደግሞ አቤቱ አሁን አድን፣ አቤቱ አሁን አቅና ወይም ደግሞ መድኃኒት የሚል ትርጉም አለው። ለዚህ ቀን ያደረሰው ለዚህ ቀን ያበቃን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ አደረሰ ብልል ብላችሁ እግዚአብሔር እናመስገኑ። ቡሩክ ዘይመጽእ በስመ እግዚአብሔር። የማቴዎስ ወንጌል ምዕራፈ አንድ ከቁጥር ዘጠኝ ላይ የምናገኘው ኃይለ ቃል ነው። በጌታ ስም የሚመጣ የተባረከ ነው። እስኪ አብረን እንበለው። በጌታ ስም ስ ጠዋት ወደበና ደርከማቸ በጌታ ስም የሚመጣ የተባረከ ነው። እግዚአብሔር አምላካችን በዚህ ቃል መነሻነት ያስተምረን። ይህን ቃል የተናገረው አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት ነው። በትንቢት መልክ የተናገረው ቃል ነው። ሁለት በኢየሩሳሌም ጎዳናዎች ላይ አህያይቱ በመካከል ሆና ግማሹ በፊት ግማሹ ከኋላ ግማሹ ከግራና ከቀኝ አጅቦ አንድ ድምፅ ተሰምቷል። ያ ድምፅ ምንድን ነው ትሉኝ እንደሆነ ሆሳዕና ለወልደ ዳዊት፣ ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው። ወሳና ባርያም እየተባለ ዝማሬ ተደምቷል። ከእኛ እንደ መጥም እግዚአብሔር ዝማሬን እንዲሰማ የእሱ ቸር ፈቃድ ሆነልን። እንግዲህ በቤተ ክርስቲያናችን አስተምህሮ ሰባቱን ሳምንታት በቅዱስ ያሬድ ስያሜ ቤተ ክርስቲያኒቱን ከውስጥ ጀምሮ እስከ ውጪ ድረስ ባለው አገልግሎቷ የየሳምንቱን አገልግሎት እየሰጠች ዕለታቱን በተለያየ መልኩ እየዘከረች ቆይተና ዛሬ ደግሞ ሆሣዕና ላይ ደርሰናል። ሆሣዕና ለመሆኑ ምን የሆነበት ነው ጌታ? የዕለቱን ክፍል አጠር አድርገን እናያለን። ሁለተኛው ደግሞ ከዕለቱ ክፍል በየዓመቱ ተምረነዋል ቅድም መምህራችን እንደተናገሩ በየዓመቱ ተጠርቆልና አዲስ አይደለም ታሪኩ። ስለዚህ ከታሪኩ ባሻገር እኔና እናንተ ምንድን ነው የምንማረው የሚለውን እናይና የመጨረሻ ቤተ ክርስቲያን የቤት ስራ ትሰጠናለች። ከዚያ በፊት ግን ከዚህ ከወንጌል አገልግሎቱ ቀጥሎ የሚቀር ትልቅ ስርዓት አለ። በአባታችን አማካኝነት ጸሎተ ፍትሐት ይከናወናል። ስለዚህ ሁላችንን ተረጋግተን ይህንን እንፈጽመን መሄድ እንድንችል አደራላለው። ይህን እንድናደርግን አምላካችን እግዚአብሔር ይርዳል። ታሪኩ በአራቱም ወንጌላውያን ተመዝግቦ እናገኘዋለን። በሰፊው ግን በተብራራ ቋንቋ ተመዝግቦ የምናገኘው ታላቁ ወንጌላዊ ቅዱስ ማቴዎስ በዘገበልን ክፍል ላይ ነው። በማቴዎስ ወንጌል ምዕራፈ አንድ ላይ በማቴዎስ ወንጌል ምዕራፈ አንድ ላይ ሲጀምር ኢየሩሳሌም መቃረቢያ ደብረ ዘይት ተራራ ላይ ወደምትገኘው ቤተ ፋጌ ወደ ተባለችው ስፍራ እንደደረሱ ይላል። ኢየሱስ ክርስቶስ ወደት ወደ ኢየሩሳሌም ሊመጣ ወደ ኢየሩሳሌም ሲመጣ ደግሞ ሁለት ተራራዎችን አቋርጦ መምጣት አለበት። አንደኛው በወይራ አታክልት ወይም ደግሞ በወይራ ዛፎች የተመላው ደብረ ዘይት ነው። ሁለተኛው ከደብረ ዘይት በቅርብ ርቀት ላይ የምትገኘው ቤተ ፋጌ ነው። ንሆ ከቤተ ፋጌ በቅርብ ርቀት ላይ ወዳለች ወደ አንድ መንደር ሂዶ፣ ወደዚያም ስትሄዱ አንድ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ። ፈታችሁ አምጡልኛል ምንበሉ ላይ ፈታችሁ አምጦልኝ መፋታቷን የማይፈልግ አንድ ሰው በዚያ ካልና፣ ለምን ትፈታላችሁ ካላችሁ ደግሞ እንዲበኑት አለት። እንዴት ሲሉት ጀታዋ ይፈልጋታል። ሌሎቹ ደግሞ ዘንጣባ እየዠነጠፉ እየገነጠሉ ቀዳሚዎቹ ከፊት ግማሾቹ ከኋላ ሆነው እንዲ ማለት ወሳና ለዳዊት ነው ሲሆን፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም ቢሆን እያሉ እየዘመሩ የኢየሩሳሌምን ከተማዎች የኢየሩሳሌምን ጎዳናዎች እያጥለቀለቁ ወደ ቤተ መቅደሱ መገስገስ ጀመሩ። እየሰማችሁ ነው። ወደ ቤተ መቅደሱ ጉዞ ተጀመረ። አንዳንዶቹ ደግሞ ይህ የምንሰማው ምንድን ነው? መኑ ዝንትቱ ይህ ማን ነው? እያሉ መጠየቅ ጀመሩ። ሌሎቹ ባላቸው እውቀት ይህማ ነቢዩ ኢየሱስ ነው እያሉ መናገር ጀመሩ። እርግጥ ነው ኢየሱስ ክርስቶስ ነቢይ ነው። እርግጥ ነው ኢየሱስ ክርስቶስ ሊቀ ካህናት ነው። እርግት ነው ኢየሱስ ክርስቶስ በቀራኔው ላይ ተገኝቶ ለዓለም ቤዛ የከፈለ አዳይ ነው። አምላክ ነው። አባት ነው። ወገኖች ወደ ኢየሩሳሌም ቤተ መቅደስ ደረሱ። ቤተ መቅደሱ ታዲያ ወገኖች እንዳሰውት አይደለም የሆነው። ዓላማው ንስቷል፣ ተበላሽቷል። መሸጫና መለወጫ የምንዛሬ ቦታ ሆኗል። ስለዚህ ክርስቶስ መጀመሪያ በምኩራብ እንደተማርነው ነው ጅራፍ አበጅቶ ቤቴ የጸሎት ቤት ትሰኛለች እንጂ የንግድና የመለወጫ ስፍራ አይደለም ብሎ ሻጮችንና ነጋዴዎችን ከቤተ መቅደሱ አባረረ ከቤተ መቅደሱ ጸጥታ ይፈልጋል ቤተ መቅደሱ ተረበሸ እላክ ዝም አሰኛቸዋል እነሱ ግን አይዘመሩ እነሱ ግን አኩርፈዋል እነሱ ግን ቅናት ይዟቸዋል እሱ ግን እንዲህ አላቸው እናንተ ዝም ብትሉ እንኳን ቃሉ ይፈጸማል አለ ያ ቃል ምንድን ነው ከእኚህ ጣቡትና ከሕፃናት አንደበት ምስጋናን አዘጋጀ ለተባለ ሕፃናት ይዘምራሉ ሕፃናት ዝም ይሉ የቢታንያ ድንጋዮች ይዘምራሉ አለ ይችላል። ክብር ለአምላካችን ይሁን። ወደ ቤተ መቅደሱ ገባ። ምንድን ነው መማር ያለበት? የመጀመሪያው በዛሬው እለት ትንቢቱ የተፈጸመ መሆኑ። ምን አይነት ትንቢት ነበረ? በትንቢተ ዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ እንዲህ የሚል ትንቢት ነበረ ለጽዮን ልጅ እንዲህ በሏል ባያይቱና በግልገሏ በውርንጭላይቱም ላይ ተቀምጦ ንጉሥ ወደ አንቺ ይመጣል ተብሎ ተነግሮ ነበረ። ስለዚህ ዘካርያስ ነቢዩ፣ ካህኑ ዘካርያስ ሐሰተኛ ነቢይ ነው እንዳይባል ክርስቶስ ማረጋገጥ፣ ትንቢቱን መፈጸም ስለነበረበት ከሺህ ዘመን በኋላ በኢየሩሳሌም በአህያ ውርንጭላ ላይ ተገኝቶ ክርስቶስ የዘካርያስን ትንቢት ፈጽሟል። ስለዚህ ዛሬ ምንድን ነው? ትንቢት የተፈጸመበት ቀን ነው። በሌላ መልኩ ደግሞ ሌላ ትንቢትም ነበረ። ምን ታዋቂ ሰዎች ዝምግሉ ለሕፃናት አንደበትን የሰጠ አምላክ በኩል ዝማሬን ይቀበላል፣ በሕፃናት በኩል የምስጋና መስዋዕት ይቀርብለታል የሚለው የታላቁ መዝሙረኛ የቅዱስ ዳዊት መዝሙርም ትንቢቱን በዛሬው ቀን የተፈጸመበት ቀን ነው፣ እንጂ ስለ ከስርዓት ነጻ የወጣንበት የነጻነት ቀናችሁን የምናስብበት እለት ነው። ምናልባት ቀድም ስራ የነበረችው አህያይቱ ነች። የተፈታችሁም አህያይቱ ነች። ነገር ግን ስለ አህያ ልናወራ አይደለም። የተነጋገር የቆብለው ምሱ አይደለም። ወገሮች ለብዙ ዘመን የታሰረው ማን ነው? እረሳችሁትን? ለብዙ ዘመን የታሰረው የሰው ልጅ ነው፣ አዳም ነው። እዚ አዳምና እግዚአብሔር ተለያይተዋል። በአዳም የተነሳ የሰው ልጅ ሁሉ ለሃጢያት እስረኛ ለመርገም እስረኛ ለሲዮን እስረኛ ሆኖ ኖሯል። ከዚህም የተነሳ ዳዊት ሲናገር ትዛይላችሁም ፈኖ እድያተማርያ አዴነኒ ወማልሃኒ የማይገዙ ዳዊት የነበረበትን ሁኔታ በማየት ቀኝ ቀኝ ክንድህን ላካለ አባቶቻችን ሊቃውንት ሲናገሩ ቀኝ ክንድ ማለት ኢየሱስ ክርስቶስ ነ ነፃ የሚያወጣውን ግዞትን፣ የሚሰብረውን አዳዮን ብርቱውን ክንድህ ኢየሱስ ክርስቶስን ላክ እያለ ዳዊት ሲናገር ነበር። በሌላ መልኩ ደግሞ የነቢያት ራስ ተብሎ የሚጠራው ታላቁ ነቢይ ኢሳይያስ ደግሞ በስልሳ አራተኛው ምዕራፉ ላይ መናው ሰማዮችን ቀደብቸው፣ መናው ተራሮች ቢናወጡ እኛ ኃጢአት ሠራን። በሠራነው ኃጢአትና በመርገማችን የተነሳ እንደ ቅጠል ረገፍን። ስለዚህ አዳኝ ሆይ ጽድቃችንም እንደ መርገም ጨርቅ ተቆጠኋልና፣ ናና አድነን እያሉ ብዙ ተናገው ነበረ። ምን አይነት ዝማሬ፣ ኅብረ ዝማሬ ምን የሚል ዝማሬ ነው? አስታወሳችሁ? ሆሳና ለዳዊት ነች፣ በጌታ ስም የሚመጣ ምንድነው? የተባረከ ነው። ደግሞ ሆሳና ባሪያ ቢሆን የሚል ህፃናቱ፣ አዛውንቱ፣ ሽማግሌዎቹ፣ ወጣቶቹ ጎዳናዎች ላይ ምስጋና ለሚገባው ለአምላካችን ምስጋና የቀረበበት በእውነትም ከሕፃናት አንደበት ለእግዚአብሔር የሚስማማ ኅብረ ዝማሬ ለእግዚአብሔር የተሰጠበት ያ ብቻ አይደለም። የኢየሩሳሌም ድንጋዮች እንኳን ያለገሙበት ቀን ነው። አረ ክብር ለአምላካችን ይሁን፣ እኛም እናመስግን በኢየሩሳሌም ጎዳናዎች ክብር ለአምላካችን ይሁን። የተባልከው ሆሳና ማርያም የተባልከው እግዚአብሔር አብን ወክለ ወደ ምድራችን የመጣኸው በቀራንዮ ተገኝተ ውደታችንን የተዋረከው በቤተልሔም ተገኝተ በበረት ውደታችንን ለእኛ ያደረግከው አምላካችንና አባታችን ስሜ የተመሰገነ ይሆን ስኪ ስሜ የተመሰገነ ይሆን ኅብረ ዝማሬ ለዚያ ነው። ያንን የኢየሩሳሌምን ቤተ መቅደስ በአህያይቱና በውርንጭናይቱ ላይ ተጭኖ እየተዘመረ ዑደት አድርጎ ቤተ መቅደሱን አጽድቶ ከኢየሩሳሌም ከተማ ወጥቶ ስለነበር አባቶቻችን ይህንን ሥርዓት ለማስቀጠል ሲሆን ዛሬ ዑደተ ሕፃናት በአራቱ ማዕዘን ወንጌል እየተነበበ ሊቃውንቱ ደግሞ ለዕለቱ የሚስማማውን ዝማሬ እያቀረቡ፣ ያኔ በቤተ መቅደሱ ቁኔት ያደረግከው ዝማሬን የተቀበልከው አምላካችን ሆይ፣ እኛም በምዕራቡ ቆመን፣ እኛም በምስራቁ ሆነን፣ እኛም በሰሜንና በደቡብ ሆነን ምስጋና ለአንተ ይገባልና በዘንባባታችንን እናመሰግነዋለን ብለነዋል። ምስጋናችንን አምላካችን ይቀበ

ቀን የደገፈ የሆሳና ቀን የዘመረ የዕለት አርብ ቀን ደግሞ የሚከዳ አንደበት፣ የሚሸሹ እግሮች፣ የሚገፋ እጆች እንዳይኖሩት አምላካችን እግዚአብሔር እሱ ርዳ። በጌታ ስም የሚመጣ የተባረከ ነው በሚል ርዕስ ያስተማረን፣ ያረጋጋን፣ ያነሰን ከጭንቀታችን ሁሉ የገላገለን